ታያ? ከሆነ እኮ አሁንም ይህንን ነገር ማድረግ ይቻላል፣ ግን ይህ ነገር እንዳበቃ ፈልገሽ ነው። ቀላል ፈልጌ ነው አባዬ። ያለፈውን እሺ፣ ይህንን እኮ ሊያዝናናሽ ነው የሚገባው።

ሐሳባቸው እኮ ግልጽ ነው። እኔ እንደማላስታውስ ስለሆነ የሚያውቁት በቅርብ ጊዜ ይጋለጣሉ። አባዬ እንዴት ነው ሰሞኑን? ደግሞ እየጠፋህ ነው። አለሁ ልጅ፣ አልጠፋሁም እህቴን ደግሞ እየተንከባከባቸዋት በጣም አባዬ። ይህኔ መለሸጋ ልጅ፣ አንቺ ስላለሽ እኮ ብዙም አልሰጋም። ትንሽ ትፈራለች። ያንተ እህት ግን አይመስልም። ፍራቸዋ ትንሽ ትፈራለች

ናነግባ ወደ ምኝታ ቤት ብላ እንግዲህ ፍቅረኛ ይዛ ወደ ምኝታ ቤት ገባች። እንግዲህ ባልየው ተኮፋፍኖ ሌላ ሰው መስሎ ጉብ ብሏል። እንዴት ነው ልጅ ቤት መዋሉ ተበጀ? አይ አባዬ አልተመቸኝም። በዛ ላይ ደግሞ የሴት ልብስ ለብሶ መቀመጥ ፈጣሪ ስፈጥረን እኮ ባህላችን የሆንን እኮ ነው የሰጠን ተፈጥሯችን ውጭ ያለ ነገር አሳብ ይነሳል። እንደ አባዬ እኮ ሴቶች የሚያረጉት ነገር ሁሉ ይጨንቃ። በዛ ላይ ሴቲ ውስጥ ገብቼ እንዴት እንደሚጨንቀኝ እንደገና ጸጉሩ፣ እና በዚህ ሁሉ ጭንቀት ስንት ጊዜ ልቆይ ነው? በጣም ትንሽ ጊዜ ነው አባዬ። አሚ አባዬ እንዲህ እዚህ

ባይበለኝ እንኳ በቀላሉ እንደማይለቀኝ ወቅ ሃይማኖች ላይ ያለችን፣ ግን ቁጭ ብሎ መቼም ስለ መድል ያስተምርሽ መቼ ስራውን ረስቶ ያልቅ። ቆይ ዳኒ ይህን ሁሉ ነገር አይቶ ይለቀኛል? አይለቅሽም። የለሽ ምርጫ፣ መሸሽ ነው። አልሸሽም፣ የትም አልሸሽም። እንደማይለቅሽ ስለማውቅ እኮ ነው። ስለዚህ የራስ ሽን ብታሸሽ የተመረጠ ነው።

ብር አራት ሚሊዮን ብር አራት ጋሼ፣ እረ ልጅ ምን አላት? አራት ሚሊዮን ብሩን ከሆነ በአንድ ወር የምመልሰው ነው። እስቲ ካሌ ብላ ማክረው ነው። በፍጹም ካሌ ትበበቱ። እንደዛ ከሆነ ከዚና ጋር አውርተን እሱ በጣም የማይሆን ነገር። እሱ ለምን እንዲሰሙ አልፈልግ። ምክንያቱም በአጭር ጊዜ ውስጥ አተፋክዬ ያንተ እንደምመልስ በኋላ ሳመሰግን ሊሰሙ ይፈልጋሉ። ምን አይነት ስራ ነው? በውድ የሆነ እቃ አለ እዚህ ሳመጣው እጥፍ ያተርፈኛል። አዎ፣ በጣም አሪፍ። ውስጥ እናስብበታለን። ጋሼ፣ በጣም ነው ማመሰግነው። ማሰጠው ማሰብስ ትልቅ ነገር አይደለም። እንደ ጋሽ ብቻ ግን ሚስጥር መሆኑን እንዳትረሳው። እሺ፣ አረሳው። እንግዲህ ፍቅረኛውን ለማየት ሄደ። ተኝተው ሳያቸው ግን ቅጅላታቸውን በትን በትን ይለኛል። እንግዲህ ለአባቱ እየተናገረ ይገኛ ማለት ነው። ፍቅረኛ እያለው እንግዲህ እሷ ስጫዋታ ያደ ይባሉ አንትታ ማለት ነው። እንግዲህ ናን ይንና የኔ አልጋ ነው አስወጪልኝ፣ እስቴት ቤት ብላ የገዛ አልጋው ላይ ውጪ አስወጥታ ጣለችው ማለት ነው። እሱ ግን እየሰለላት ይገኛል። ቆይ ግን መቼ ነው የምንገላገለው? ትላለች። ግን ብዙ ጉዳዮች ጉዳያችንን ታውቃለች ነበር እንዲህ ቆይ ምን አይነት ድነት በሆነው አባቴን እያሰቃየ በገዛ ጓዳ እየማገጠች፣ ቆይ የማይገባ ምን አይነት ድነት ነው እያለ ተውት። እንግዲህ ብነግርህም አሰማም ነበር። ማን ይሰማታል ብለው ነው የሚጫወቱት ትላለች። በህዝብ ላይ ምን ያለው ሲል፣ አንተ የምታገዙ የምታገዙ ነገር ካለ ብዙ ነገር ታያለህ። እንግዲህ በቃ እንደተቀጠተበት ገና ብዙ ነገር አለ። አባትየው ካሌብ፣ ይቅርታ አባ፣ ልጅየው ይቅርታ።